ህብረተሰቡ በጫካ የሚገኙ ታጣቂዎችን መክሮና ዘክሮ ወደ ሰላማዊ አማራጭ እንዲመጡ ማድረግ ይገባዋል ሲሉ የምስራቅ ጎጃም ዞን ዋና አስተዳዳሪ ኑርልኝ ብርሃኑ ተናገሩ። የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ተሾመ ዋለ ችግሮችን በውይይትና በምክክር እንዲፈቱ እንሰራለን ብለዋል። ሰላምን የሚደግፍ ህዝባዊ ሰልፍ በደብረ ማርቆስ ከተማ አስተዳደር ተካሂዷል። መልሶዎች ወርነት ዝርዝር ዝርዝራለሁ በአማራ ክልል በተከሰተ ግጭት ምክንያት ክልሉ ለዘርፈ ብዙ ቀውስ ተዳርጓል። ለዚህም ነው በደብረ ማርቆስ ከተማ አስተዳደር ከከተማዋና አካባቢው የወጡ የማህበረሰብ ክፍሎች ግጭት ይብቃ፣ ሰላም እንፈልጋለን ሲሉ በህዝባዊ ሰላማዊ ሰልፍ ድምፃቸውን ያሰሙት። የህዝባዊ ሰልፉ ተሳታፊዎች በተራዘመ ግጭት ውስጥ መቆየታችን ለውስብስብ ችግሮች ዳርጎናል፣ ሰላም እንፈልጋለን፣ ለሰላም ሁላችንም እንትጋ ሲሉ አስተያየታቸውን ሰጥተዋል። በሰላም ጦት ብዙ ወንድሞቻችን ብዙ እህቶቻችን እያለቁ ነው። እባካችሁ ከዚህ ነፃ ሆኖ ከዚህ እንዲው ከዚህ በኢትዮጵያ አምላክ ከዚህ ነፃ እንሆነ እንረዳዳ፣ ታጥቀን እንነሳ። ከብጥብጥ፣ ከረብሻ፣ ከውድመት ምን የሚገኝ ነገር ስለሌለ ሰላምና ሰላም ነው። ሰላም ከሌለ መኖር የለም ሕክምና የለም ልጅ ማሳደግ መማር፣ በጤና ዙሪያ ሁሉም ነገር ቁልፉ ሰላም ነው። ስንት ወንድሞቻችንን አጠናል፣ ስንት እህቶቻችን አላበሳቸው፣ ብዙዎች አልቀውብናል። ስለዚህ ሰላም አስፈላጊ ነው። ልጆቻችን እንዲማሩ ሰው በሰላም ወጥቶ እንዲገባ ሰላም አስፈላጊ ነው። በጫካ የሚገኙ የታጠቁ ኃይሎችም ለህዝባቸው ሲሉ የሰላምን መንገድ ሊከተሉ ይገባል። ወደ ሰላም የሚወስዱ አማራጮችን ሁሉ በማየት የወገናቸው ስቃይና መከራ እንዲያበቃ ሊያደርጉ ይገባል ብለዋል። ወንድሞቻችን ልጆቻችን ናቸው። ወደኛ ይመለሱ። ልጆቻችን አይለቁ፣ የተማረው ምሁር አይጨርሱ፣ ትምህርት ቤት አይዝጉብን፣ አስተማሪ አይግደሉብን። በጫካ የሚገኙ በአንድም በሌላ ወገን ወደ ሰላም መንገድ እንዲመጡ ዛሬም ነገም እጃችን ዘረጋለን። የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ተሾመ ዋለ በግጭቱ ምክንያት የትምህርት የግብርናና ሌሎችም ተግባራት ተስተጓጉሏልና ያሉት በተለይ በቅርቡ ይጠናቀቃል የተባለለት የደብረ ማርቆስ ከተማ አውሮፕላን ማረፊያ ግንባታ እንዲስተጓጎል መደረጉ ታሪክ ይቅር የማይለው ስህተት እንደሆነ ገልጸዋል። አርሶ አደሩ እንዳያመርት ግብአት ከመከልከል ባለፈ የትውልድ ሽግግር እንዲቋረጥ ህጻናት ትምህርት ተከልክለዋል። የከተማ ነዋሪዎቻችን በነጻነት ወጥተው እንዳይገቡ የዛቻ የድብደባ የእገታ የግድያ ተግባራት ተፈጽመውበታል። በቅርቡ ይጠናቀቃል ተብሎ በተስፋ ሲጠበቅ የነበረው የደብረ ማርቆስ ኤርፖርት ግንባታ ጽንፈኛ ኃይሉ ከውጭ ጠላቶቻችን ተልኮ በመውሰድ ለጊዜውም ቢሆን እንዲቋረጥ ማድረጉ ነው። ከግማሽ ቢሊየን ብር በላይ ተመድቦ የሚያሰራ መንግስት ሲገኝ ደግሞ አይገባንም የሚል የቅርብ የጥፋት ኃይል መፈጠሩ አስደንጋጭ ከመሆኑም በላይ ታሪክም ትውልድም ይቅር የማይለው ቀይ ስህተት ነው። ችግሮች በውይይትና ምክክር እንዲፈቱ እንሰራለን ያሉት ተቀዳሚ ምክትል ከንቲባው የመንግስት የሰላም እጆች ሁሌም የማይታጠፉምና ታጥቀው በጫካ የሚታገሉ ወገኖች የሰላምን አማራጭ እንዲቀበሉ አጽንኦት ሰጥተዋል። ችግሮች ሁሉ በውይይትና በምክክር እንዲፈቱ አጥብቀን እንሰራለን ከመገዳደል ትርፍ እንደሌለውና ለጥላቻ እና ቁርሾ ቦታ እና ጊዜ ሊሰጠው እንደማይገባ ጽኑ እምነት ስላለን የመንግስት የሰላም የይቅርታ እጆች መቼም እንደማይታጠፉ ላረጋግጥላችሁ አወዳለሁ። የምስራቅ ጎጃም ዞን ዋና አስተዳዳሪ ኑርልኝ ብርሃኑ በበኩላቸው ጥምር የጸጥታ ኃይሉ በከፈለው መስዋዕትነት የዞኑና የከተማ አስተዳደሩ ሰላም መሻሻል እያሳየ ስለመምጣቱ አንስተዋል። ያጋጠሙ የሰላም እጦት ዞኑና ከተማ አስተዳደሩ በኢኮኖሚ፣ ማህበራዊ እና ፖለቲካዊ መስኮች ተወዳዳሪ እንዳይሆን አድርጎታል ነው ያሉት። ጀግና ሀገር መከላከያ ሰራዊት የክልላችንን የጸጥታ ኃይል በከፈሉት ውድ የህይወት መስዋዕትነት እንዲሁም በአመራራችንና በሰላም ወዳዱ ህዝባችን ድጋፍና ተባባሪነት ዛሬ ለደረስንበት ሰላምና መረጋጋት በመብቃታችን ለጀግኖቻችን ከፍ ያለ ክብርና ምስጋና እንድሰጡልኝ እጠይቃለሁ። እራሱን የአማራ ህዝብ ታጋይ አድርጎ በህዝብ ላይ የሾመው ጽንፈኛ ቡድን አጠቃላይ ክልላችን ዞናችንና ከተማችን ደብረ ማርቆስ በኢኮኖሚ በማኅበራዊና በፖለቲካዊ መስክ ተወዳዳሪ እንዳይሆን በእጅጉ ገቶታል። ህብረተሰቡ በተባበረ ክንድ ለሰላም ዘብ ሊቆም ይገባል ያሉት ዋና አስተዳዳሪው በጫካ የሚገኙ ኃይሎችን መክሮና ዘክሮ ወደ ሰላማዊ አማራጭ እንዲመጡ ማድረግ ይገባልም ብለዋል። ታጥቀው የሚንቀሳቀሱ ቤተሰቦቻችሁንና ዘመዶቻችሁን መክራችሁና አሳምናችሁ ወደ ሰላማዊ መንገድ እንድትመልሱ ጥሪያችንን ማስተላለፍ እንወዳለን። መንግስት ያልተፈቱ እውነተኛ የሕዝብ ጥያቄዎች እንዳሉ ያምናል ያሉት ዋና አስተዳዳሪው፣ እነዚህ ጥያቄዎች በሰላማዊና ሕጋዊ መንገድ እንዲፈቱ እየተሰራ ነው። ይህም ተጠናክሮ ይቀጥላል ብለዋል።